አንተ ቀረብ ቀረብ፣ ዋ እንዴት ነው? ሰርጉ ተዘጋጀ እንዴ? እየደረሰ እኮ ነው። እንዴ እንዴት ነው አንተ ሰርግ ትላለህ? አለም ምን ሆነ? አባታችን ደመ በከንቱ ፈሶ ለቀው ሰው መሳቂያ መሰለቂያ እያረገን ሰርግ ታወራለህ? ታናሽ ኩማረግ ማረግ እኮ ነው። ቁጡ የጠፋኝ ነው። አረ ተው! ኧረ ተው! ተረጋጋተው ተው። እንዲ ምን አርግነው ነው የምትለኝ? ግን እኔም እንዴው በሰላም የንሰርግ እንዴው ባሰርግበት ነው የምን ሰርግ ነው? የኔ እንደስታ አባቴ ላይ ሊኖ የምን ሰርግ ነው እንጂ ሰርግ የምን አባቱ ሰርግ ነው? አንተ እኔንም እኮ ያመኛል። የማይሰማው ምንም የማያስብ ነው እንዴ የሚመስል? እኔም እኮ የአባትን ደም ያልመለሰ እየተባለ በየቤተ ክርስቲያኑ በየጠላ ቤቱ እንዴት መሳቂያና መሳለቂያ ኮንም የሚያደርጉኝ። ቢሆንም እኮ ትልቅ ነኝ እንዴ ይሰማኛል እኮ ነው እንዴት አንተ ብቻ ነህ የአባትህን እንደምን የምትመልስ የምታስብ፣ አንተ ብቻ ነህ ይሰማኛል። እኔ ነው ግን እንደዚህ ታዘሽ፣ እንደው ምናቴን አባቴን ገሉ። እንደው እ ቆይ ግን አሀ፣ ንገራቸው ነው አይደል ያለኝ ሁልጊዜ እሱ። ታዘሽ፣ እንደው እንደው እውነት የምቀር መስሎት ነው። አንድ ቀንማ እሰራለታለሁ፣ በቀለዋለሁ

ምን ማርል ያ እንትን ይችን ሀገር ካለቀቃችኋት አባታችሁ በገባበት ጉድጓድ ነው የምደባልቃችሁ ብሏችኋል። እሺ፣ እኔ እሺ፣ ግዛችሁ አሸብር የሚባለው ሰውዬ እኮ ነው እንጂ እኔ አይደለሁም። አዎ፣ ግዛችሁ አሸብር የሚባለው ሰውዬ አባታችሁ በገባበት ጉድጓድ ነው የምደባልቃችሁ ብሏችኋል። እሱ ነው እንዲያ ሲል የሰማሁት። አሁን ራሱ ወዴት እንደወጣ አላወኩም። ወዲያ ነው አያ ደመቀ ታውቀኛል። ይልኔ እኔ ነፍስ እናትና አባቴን ገሎ እንደዚህ እስረኛ ያደረገ ይሄ ለእናንተ ብዬ እኮ ነው የመጣሁት። ሂድና ነገረው፣ ሂድና ለኛ ባሰብኩ ጉርጓድ አንተ ትገባበታለህ ብሎ፣ በጣም ክፉ ነው። አባቴን ጉርጓድ እንዳስገባው አንተንም ማስገባለሁ ብሎ እሺ ወንድ ነው አንተ፣ ድረም ልልህ ይህ መንም ተላላኬ እዚህ እኮ ብዬሽ ነበር ነግሬህ ነበር። አንተስ ልክ ነበር፣ ግን ቆይ ቆይ ቆይ ቆይ ብቻ ቀን ይጠብቀው። ብቻ በሻታ ደርሼ ይሻላል። በል በቃ ዛሬና እንደው ሰሞኑን ማ ችላ ብሎኛል። እንደው ቀድሞኝ እንደማይገኝ እስካሁን የምታስጠብቀኝ ነ ምታስጠብቀኝ ቀድመህ እንደማትገኝ ዛሬ እንዲያው ችግር ገጥሞኝ ሃሳብ ገብቶኝ አይደለ እንዲያው እኔ ብተው፣ ሰውየው እኮ አገር ልቀቁ ብሎ ላከብን እኮ አንተ ደግሞ እንግዲህ ሌላ ማሰበህ እንትተህ፣ ሰርጉን እንግዲህ እንደሚሆን እናድርገው።

እሱስ ቢሆን አብሮን ቢሄድ ምን ችግር አለው እንዴት ሰውየው ሰውየው ክፉ ነው አረመኔ ነው ጨካኝ ነው እሱ ደም ያልተቀበበው ሰው አለ የእሱን ጀግንነት ለኔ አትነግሪኝ እኔ ሳይቀድመኝ አልቀደምኩት አሁንም እንዳለ ታስቀምጠኝ ነው እዚህ ሀገር ተው አያስቀምጠኝ እኔ እኮ ስለምወድህ ነው እንደዚህ እምልህ እኔም እኮ ወድሻለሁ አንቺን ጥዬ ምኑን እኖርኩት አንቺው እኔ ደሙን እኮ ትቻው ነበር ለአግባሽ አልኩት እሱ ቀድሞ ላከብኝ ምን ላርግ ብለሽ ነው? አላስቀምጠሽ መሄጃ ሳጣ፣ ሁልጊዜ በስራ ሁልጊዜ በስራ ተቀመጥና እና አሁን

አ ሰላም ዋላቸው እያግዛቸው ምንድን ነው የምሆናል? ኧረ ምንም አልሆንኩም። ነገርኳቸው ነገርኳቸው ነገርኳቸው። ጥሩ አድርገሃል። ነገርኳቸው ግን ክላት ከዚህ ብሎ ነው ያባርርብኝ ክላት ከዚህ አንድ እዚህ መቱኝ